ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ሰዎች እንዴት ናችሁ? ሰላማችሁ ብዛ። እግዚአብሔር ይመስገን ደህና ነኝ። ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ለብዙዎች እንዲደርስ ድምጻችን እንዲሰማ። ይህ ቻናል የሁሉም የስደተኞችን በሀገርም ላሉ በሰው ጊዮታቸው ለጠፋ ለተጎዱ ድምጽ የሚሆን ቻናል ነው። ስለዚህ ሁላችሁም ላይክ ና ሼር ሰብስክራይብ አድርጉ ሲቀጥል ሁለት ነገር ነው ዤላችሁ የመጣሁት። አንድ ስለ ትዝታ ነው። የትዝታ ምን ላይ ደረሰ እያላችሁ የጠየቃችሁኛላችሁ ያላችሁ የደረስኩበትን ምን ያለኝን መረጃ አካፍላችኋለሁ፣ ስለ ትዝታ እንዲሁም ስለ ቴዲ። እንግዲህ እዚጋ የምታዩት ቤተሰቦቹ ዛሬ ቅዳሜ ማለት ነው፣ ዛሬ ነው መርዶ የሰሙት የቴዲ ቤተሰቦች። እንደምታዩት ትሸርት አሳትመው ጓደኞቹ፣ ቤተሰቦቹ ሀዘን ላይ ናቸው ያሉት። ለድምፅ ይቅርታ ማለት ነው። ቀደም በጣም ስሜታዊ የሚያስለቅስ ስለነበረ ድምፅ ተዘግቶ ነው እና በጣም ያሳዝናል። እንዳያችሁት እንግዲህ የቴዲ ገዳይ እስካሁን ተደብቆ ሞቱ እንቆቅልሽ ሆኖብን ግራ ገብቶ ነው ያለነው ማለት ነው። እውነት ለምን እንደተደበቀች ባናቅም ተደብቋል። ያሉት መረጃዎችም በቀድሞ ቪዲዮ ላይ ገብታችሁ እዩ። እንደሰማችሁት ማለት ነው መረጃውን አካፍያችኋለሁ። ፍትህ ለቴዲ ማለት ግን መተው የለባችሁ። መርጣችሁ ማልቀስ የለባችሁ። ይህ ስደተኛ ወንድማችን የኔ ወንድም ቢሆን የእናቴ ልጅ ቢሆን ብለን እናስብ። በድንገት ወጥቶ ቅጥፍ ላለው ወንድማችን ድምፅ መሆን አለብን። የቴዲ እናት ፍትህ ማግኘት አለባት። ፍትህ ካላገኘ ቤተሰብ ሁለት ሞት ነው የሚሆኑ። የቀነኔ አባት ምንድን ነው ያሉት? ለሁለተኛ ጊዜ ቀነኔን ገደለዋት ልጄን ገደለዋት ነው ያሉት። አዎ፣ ፍትህ ማጣት ከሞት አይተናነስም። ስለዚህ ፍትህ ለቴዲ ማለት አለብን። የምታዩት እንግዲህ ዛሬ መርዶ ተረድተው ነው እንደዚህ እያነቡ ያሉት። ያሳዝናል። የራያ እናት አልቅሽ ተብላ፣ የራያ እናት ጥቁር ልብስ ከአንቺ ላይ እንዳይወጣ ተብላ፣ አመመኝ እውነት እናቴ። ሁሉ ህዝብ እንግዲህ ሳምንቱ ሙሉ ሲያነባ፣ ገና ዛሬ ጉዷት ሰማች። ያውን በስልክ ነዋ ልጅሽ ሞተ አሏት ሰው ገደለው አሏት። አያሳዘንም? እንዴት ሳምና ትቀበል ይህን የመሰለ ልጅ አታ አለኝ የምትለው የመጀመሪያ ልጇ፣ ወንድሟም፣ ልጇም፣ ሁለ ነገሯ የሆነው ያጣችው ጓደኛዋ በጣም ነው የሚያመው። ስለዚህ ፍትህ ለቴዲ ማለት አለብን። ሁላችንም እያንዳንዳችን ምንም ሳንሰስት ለቴዲ ፍትህ መጠየቅ አለብን። ድምፅ ማሰማት አለብን። እንደ ወጣ ለቀረብ ወንድማችን ግዴታችንን እንወጣ። ሁላችሁም ለምን ቪዲዮ ትሰራላችሁ የምትሉ ሰዎች አላችሁ። ዝም ማለት እኮ መተባበር ነው። አልሰማችሁም? ወላጆች እየወጡ ለልጄ ፍትህ በሉልኝ፣ ልጄ ፍትህ አጥቷል፣ ልጄ ፍትህ አጥታለች እያሉ ልጆቻቸው የሞተበት ወላጆች እኮ ፍትህ ሁኑን ብለው ሚዲያ ላይ ሲጠይቁ አይታችኋል፣ ሰምታችኋል። የቴዲ ሲሆን ለምንድን ነው ቪዲዮ እንዳይሰራ የተፈለገው? ለምን ገዳይ እንዲደበቅ ተፈለገ? ይሄ ነገር ደግሞ እኔ እንቅልፍ ነስቶኛል። ስለዚህ የቴዲ ገዳይ ዛሬም ሆነ ነገርም ሆነ ይወጣታል። ምንም ተደብቆ አይቀርም። ቢደበቅ ቢደበቅ ሌላው ቢደብቅ ጓደኞቹ ዘርግፈው እንዲያወጡት ይደረጋል። ሌላው ዘመድ ቢደብቅ፣ ብሬክ ስማፍኖ በሚስጥር ይዞታል ያማል። ለነገሩ ከሞቱ አሟሟቱም ይከፋል ይባላል። አንዳንዴ እንደዚህ አይነት ነው። ገዳይን እንኳን ለማውጣት ሚስጥር የሆነበት ሰዓት፣ ያልተፈታ ህልም፣ ያልተፈታ እንቁቅልሽ ሆኖ የቴዲ ሞት ዘጠኝ ቀን ሞልቶታል ዛሬ ትላንት ስምንተኛ ቀኑ፣ ዛሬ ዘጠኝ ቀኑ ህይወቱ ካለፈች። ይሄ ነው ተብሎ የተለጠፈ የተለጠፈና የተሰማ ነገር የለም። ስለዚህ ፍትህ ማለት አለብን። ስለ ትዝታም ያለኝን መረጃ እዚህ ጋር አስገባላችኋለሁ። ሰላም ውድና የተከበራችሁ የዚቲ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝህ ትርፍርፍ ይበልልኝ። እኔ ጋ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ስለ ትዝታ ምን አዲስ ነገር አለ ብላችሁ ብዙ ልጆች ጠይቃችሁኛል። የትዝታ ነገር ረሳችሁት ወይ ወይስ ምንድን ነው ብላችሁ የጠይቃችሁኝ ብዙ አላችሁ። ይህም ቪዲዮ ሲጀምሮ ላይክ ሼር፣ ሰብስክራይብ አድርጉ። አዲስ ነገር አለ ስለ ትዝታ ማለት ነው። እግዚአብሔር ይመስገን እና ሰላማችሁ ይብዛ። በላይ ከበሼር ግቡ። የትዝታን ጉዳይ ብዙዎች በኮሜንት እንደጠየቃችሁኝ እንግዲህ እኔ ማጣርቼ መልሱን ይዤላችሁ መጥቻለሁ ማለት ነው። ያለው አዲስ ነገር ምንድን ነው የምትሉት ስለ ትዝታ ያለውን ነገር ልንገራችሁ ማለት ነው። ትዝታ እንግዲህ ለማታቋት ለአዲሶች ልንገራችሁ፣ ከካይሮ ሕይወቷ ያለፈው እህታችን ናት። ባገባች በአምስተኛ ወሯ ባለቤቷ እንግዲህ አድነው የሚባል አድነው አበበ የሚባል ሰውዬ ይህ ሰው ማለት ነው ባገባች ልክ በአምስተኛ ወሯ ነፍሰ ጡርም እንደሆነች የቤት ውስጥ እንግዲህ እንደ በግድም ሰውቷት እየጠፋ ማለት ነው። በዛ ምክንያት በካይሮ ግብጽ ውስጥ ማለት ነው በዛ ምክንያት አልተገኘችም ነበረ። እንዲሁም በተክሊል ነው ያገባችው እሱ አልተገኘም ነበር ማለት ነው እስካሁን ድረስ አሁን ግን ተገኘ የሚለውን ዜና ደግሞ ባለፈው እህትየው መታ እንደነገረችን ሰምተናል። ከዛም በፊትም ሰምተን ነበር። እህትም መታ በነመሲ አረጋግጣ ነበረ ማለት ነው። አሁኑ እየሆነ ሆኖ ማለት ነው። ባሁን በመጨረሻ ላይ እንግዲህ ስለሱ ማረጋገጥ ተይዞ ነበረ። በእንግሊዝ ሀገር እንደተያዘ ነው የተገኘ። እንግሊዝ ሀገር እንግዲህ ከገባ በኋላ ነው አየር ውስጥ እንደተያዘ ሁሉም ሰው ሰምቷል። ከህትየውም ትክክለኛው መረጃ እውነቱን እንዲሁም ደግሞ በቃል ሰዎች ሲመሰክሩ ሰምተናል። መጥተው ማለት ነው አይተነዋል እሱ ነው ሲሉ እና ያን ነገር ለማረጋገጥ ደግሞ ወደ ለፖሊስ ኢትዮጵያኖች ማለት ነው በእንግሊዝ ሀገር ያሉ ኢትዮጵያኖች እንግዲህ የእሱን ፎቶ ይዘው ራሱን ቀይሩ እዛ የገባበትን ፎቶ ተይዞ ማለት ነው፣ እንዲሁም ጺሙን አሳድጎ ነው የነበረው። ያን አይታችሁ አሉላችሁ ማለት ነው፣ በዛን ሰዓት የነበረውን ነገር አሁን ደግሞ ትክክለኛ እሱ መሆኑን ለማረጋገጥ ፖሊስ ጋር የእሱን ፎቶዎች ይዘው ኢትዮጵያውያኖች በትብብር ሂደው ነበረ ያን ነገር ለማረጋገጥ። ያም ነገር ደግሞ እሱ እንደሆነ ተረጋግጧል ማለት ነው። ትክክለኛ የትዝታ ገዳይ አድነው እንደሆነ ተረጋግጧል ማለት ነው። ተያዘ የተባለው ሰው ትክክል እሱ እንደሆነ ብዙዎቹ ተናግረዋሉ በእርግጠኝነት ሂደውም ካጣሩት ውስጥም አዎ እሱ መሆኑ በትክክል ተረጋግጧል። ይሁን እንጂ ግን ወደ ካይሮ ወንጀሉን ወደፈጸመበት ለማምጣት በጣም ብዙ ፕሮሰስ አለው ማለት ነው። እና ይሄን ከውስጥ አዋቂ የሰማሁት ነው። እንዲሁም ደግሞ በእንግሊዝ ሀገር የሚኖር ሰው አለ ማለት ነው። ከሱ ጋር እሱም እዚህ ጉዳይ ውስጥ ያለበት ሰው ነበረ። ከሱ ጋም አወራውኝ። እንደነገረኝ ከሆነ ትክክለኛ እሱ እንደሆነ ሂደን አረጋግጠናል፣ ከፖሊሶቹ ጋር። ይሁን እንጂ ግን በጣም ብዙ ፕሮሰስ አለው ብዙ ነገር አለው ማለት ነው። ወደ ካይሮ ለማስተላለፍ ምናምን እና ይህን ነገርም ደግሞ ይፋ አድርጎ እንትን ለማለት ግን እሱ መሆኑ በትክክለኛ መቶ ፐርሰንት እርግጠኛ እሱ እንደሆነ አረጋግጠናል። ስለዚህ ተይዘዋል ማለት ነው። ትክክለኛ እሱ ነው ማለት ነው። መረጋገጡ በቂ አይደለም፣ መረጋገጡ ብቻ በትክክል እንደተያዘም ወንጀሉን የፈጸመበት ቦታ እህትም እንዳለችው የትዝታ እንግዲህ በጣም የሁላችንም አይሚሮ የነካ በጣም መስማት ራሱ የሚዘገነን ለማውራት ለመደጋገም ይሄን ነገር እንዲህ እንዲህ ብሎ ለመዘርዘር በጣም በሚዘገነን ሁኔታ ሁላችንም እያነባን እህት ባይኗያ ያየችውን የትዝታት በተናገረችው መሰረት እንግዲህ ሁላችንም አይተነዋል ማለት ነው። ልባችንን ስብር ያደረገ ነው። ስለዚህ ይህ ሰው ደግሞ ወደ ካይሮ እንዲመለስ ሁላችሁም በጸሎት ሙስሊሞችን በድዋይ አስቡ ማለት ነው። ምክንያቱም እዚሁ ወንጀሉን የፈጸመበት ቦታ እያሳየ እሷን እንዳደረጋት መደረግ ስላለበት ማለት ነው። የሌላ ሀገር ህግ እንደ ኢትዮጵያ ህግ አይደለም። ስለዚህ ተላልፎ ወደዛ እንዲሰጥ እሱ ፕሮሰስ እንግዲህ በጣም ብዙ ሊቆይም ይችላል እዛ ፕሮሰስ ተመሳሳሱ ላይ እንዳሉ ተናግረዋል ማለት ነው። እሱ መሆኑ ግን ተረጋግጧል። ይሄንን እንግዲህ አዲስ ነገር ሰምተናል ማለት ነው።